ጣት ያልተጨነቀ ግን አካሉ በጣም የሰባ በጣም የወፈረ በጣም ግድንግድ ይሆናል። አላህ ዘንድ ያለውን ሚዛን እስኪ እንመልከት። ረሱል ዓለይሂ ወሰላም ቀጠሉሆናሉ ላየዚኑ ንደ ላ ጀናኸ በዖባ አላህ ሱብሐነሁ ወተዓላ ዘንድ የትንኝ ክንፍ እንኳን ሚዛን አይመዝንም። ሐቢቢ ለአካልህ ብቻ ፊዚካልህ ብቻ ተክለ ሰውነትህ ለጡንቻ ለደረት ብቻ መጨነቅ የለብህም። በኢማናችን ላይ ትኩረት ልናደርግ ይገባናል እንጂ አካላችንን በመገንባት ላይ ብቻ ትኩረት ማድረግ የለብንም። ሰላም ዐለይኩም ወረሕመቱላህ። ሰላም ጠና ስትል የቪያቤ ሰዎች እንዴት ናቸው? ሰላም ናቸው አልናለን። ዛሬ ደግሞ ለየት ያለ አረቢያን መጅሊስ ይዤላቸው መጥቻለሁ። ይሄ የውጭ ስታንዳርድ የሚሰራ አረቢያን መጅሊስ ነው። ከፍታው ባለ 40 ነው። ጨርቁ የቱርክ ጨርቅ ነው። እንደምታዩት አጠቃላይ ሳይዞ 12 ሜትር ነው። ይሄ ሙሉ 12 ሜትር የሚሸጥ አረቢያን መጅሊስ ነው። እንግዲህ ይህ አረቢያን መጅሊስ ለአራት በአራት የሚሆን ቤት ግጥም የሚል ነው። ሁለት ኮርነር አለው ብራንቻውን ሁለት አለ እንደምትመለከቱት፣ ደቋ ነው የሚያምር ጎልደን በደቋ ነው። ጠረጴዛም ዘጠና በዘጠና የሆነ ጠረጴዛ አለው። እንደምታዩት በጣም ነው የሚያምረው። ይህን የመሰለ አረቢያ መጅሊስ እንግዲህ ወስዳችሁ ቤታችሁን አሳምሩበት። አድራሻችን አዳማ ሳርታር አካባቢ ግንብ የገበያ ማዕከል ሆኖ ሲብሎክ ሱቅ ቁጥር ስምንት ነው፣ ወይም ደግሞ በ0910 927162 ደውላችሁ መውሰድ ትችላላችሁ። ወደ ፈለጋችሁበት ቦታ መውሰድ ትችላላችሁ። እንልክላችኋለን ተንከባክበን በስነ ስርዓት አሽገን ነው ምልክላችሁ። አይ አይደለም፣ በቤተ ልክ ነው የምፈልገው የሚል ካለ ደግሞ ቤታችሁን በስነ ስርዓት ራሳችን ለክተን ጨርቅ መርጣችሁ፣ ዲዛይን መርጣችሁ፣ ፍሬም መርጣችሁ፣ ጠረጴዛ፣ ሁሉም ነገር መርጣችሁ አዛችሁ ማሰራት ትችላላችሁ። አሁንም በ09 10 92 71 62 ደውላችሁ ማግኘት ትችላላችሁ። እናመሰግናለን።